የሳሮን ጉድ ይፋ ወጣ። ሩትን በቢላዋ እንደወጋቻት ዳዊት አወቀ። ሩትና ህይወት እሳሎን ቁጭ ብለው ሲያወሩ ዳዊት ደግሞ ክችን ሆኖ እያንዳንዱን ወሬ ሰምቶ ነበረ። ህይወት ለምንድነው የሷን መደበቅ የፈለግሽው? አለች። የህይወት ልጅ ደግሞ ሩት ታገኘቻት አሁን እቤት አታመጣት ሳሮን ድጋሜ እንደምታገታ ታውቃለች። ከዛም የምትሆነው ግራ ገባት። እናም ቦታ አመቻችታ እየሄደች ሳሚ መከታተል ጀመረ። ከዛም ሳሚ ተከታትሎ እገባችበት ገባ። ሩትን የሆነ ሰው አፈናት። የሆነ ነገር አንስታ ለመማታትን ፈለገች። ያ ሲወድቅ የሰማው ሳሚ ወደኋላ አፈገፈገ። እሽ ዝምበይ አላት። እንግዲህ ሩት ይህ ዛሬም ጥጭ ልጅሽን ባስታቅፈሽ ደስ ይለኝ ነበር። ነገር ግን ሳሮን ልጅሽን በድጋሜ ታሳጣሻለች። እናም አለች። እንግዲህ ሳሚ ደግሞ ሳሮንን ሲጠይቃት የህዩን ልጅ የት ነው ያረግሻት? አንቺ እንዳገትሻት አውቃለሁኝ ሲላትም ጥፋቷን ለመደበቅ ስትል ፊት በላት ወደቀች። ከዛም ሳሚ ግራ ገባው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። የህይወት መንገድ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ባለፈ ሰላምን ሰላምን ሳሮን አንቺ ድራሻም ብላ ሰርባር ነበረ እና ሰላም ደግሞ መታ ሳሮንን፣ ተበቀለቻት። ሳሮን ፈራቻት። ምን እያረግሽ ነው አለች፣ ስትከረባበት እፊቷ። ከዛ ምን እያረግኩ እንደሆነ እህን ያሳይሻለሁ አለች። እና እፊቷ ስትውረገረግባት ደነገጠች። ከዛም አጋጣሚ እንቅ እንዳረገቻ ዳዊት መጣ። ዳዊት ደግሞ ምን እያረግሽ ነው አላት ከዛም እህቴ ምን እያረግሻል ነው ሲላትም ከዛ ወንድሜ ብላ ሳሮን ከዳዊት ኋላ ተደበቀች ከዛ ቆይማ ልነጫጫትች ነጫጭባ ማን ስለሆንክ ስላላወቀች ነው አለች እንዴ እህቴ እኮ ናት ምን እያንሽ ነው ሰላም አለና ገላገላቸው ሲገላግላት ሳሮን መረቀነች ከዛም አነሳችና ሳሮን የሰላምን ዊግ አነሳችባት። አሁን ሰላም ቄሚዛለች ደንግጣ ዊጓን በጇ ይዛ ሄደች። አይገርምም! አሁን ሰተት ብላ ይሄ ዊጋ መታ አሳያታለሁ። እኔን ዊጌን አስወልቃ በአደባባይ አዋርዳኝማ አልተዋትም አለች እንግዲህ ሳሮን። ከዛ መታ ድብን ብላ ተኛች። እናም ተኝታ እያለ እሩትና ሳሚ ደግሞ በጣም እጭቅጭቅ ላይ ናቸው። ብራምጪ አታምጪ ሲቀጥል ደግሞ ሳሚ ዲ ኤን ኤ ምርመራ አስመርምሯት ነበር ህይወትን። ከዛም በጸጉሯ ማለት ነው። ከዛም ኖርማል እንደሆነች እህታቸው እንደሆነች አወቀ። ይህና አላምንም፣ እኔ አንችን አላምንሽም። ደግሞ ይህን ሌን ምርመራ የምታስመረምርበት ገንዘብ ይህን ያክል አታገኝም፣ ስለዚህ እና አጋጣሚ ነው እያልሽ ነበረ አላት። አንተ ደግሞ አታምንም፣ እንደ የራስ ጉዳይ ባክ አለችው። መቸም አላምንሽም፣ ሄ ወይ አንች በረሮ አላት። አትመን የራስ ጉዳይ አለችው። እናም እኔ ከየት አምጥቼ ይህን ሁሉ አስመረምራለሁ? አንተ በየቀኑ ኪሴን ታጥበዋለህ፣ እኔ ሳሮንን እየለመንኩ ሳሮን ደግሞ እያጭበረበረች በምታመጣው ገንዘብ አለች። ምን እያጭበረበረኝ ነው ያልሽው አለ። ማለት እያጭበረበርኩ አለችው። ኦ ከዚህ ቃላትሽ በስተጀርባ የሆነ ነገር አለ፣ መከታተልና ማጣራት አለብኝ አላት። ኦፍ፣ አንተ ደግሞ አይሰለችህም እንዴ ምንድን ነው የምትከታተለው? ምንድን ነው የምታጣራው? አለችው አይ የምታውቂው ነገር አለ ማለት ነው አላት። ይውልክ እሱን ሂድና ሚስትህን ጠይቃት። ከዚህ ውጭ ሌላ ነገር አትጭቅጭቀኝ እጭ አለችው። ከዛም እሽ ጠብቂ ብሎ ሄደ። እንግዲህ ሳሮን የተኛችበት ሄደና ሳሚ ሳሮን፣ አንቺ ሳሮን አላት። ከዛም አቤት ነቃች። ከዛ ሳሚ ምንድን ነው የተፈጠረው አላት። ማለት የህይወት ልጅ የት እንዳደረሻት ንገሪኝ አላት። ምን አለችው? የህይወት ልጅ አላት። ይኸው ልክ እኔ ስለምትለው ነገር አላቅም። ልታሳብዱኝ ነው እንደናንተ ሰዎች አለች። አንቺ እንዳገትሻት በደንብ አውቃለሁ። ቆይ አንቺ እንደት ነው ሲላትም፣ ልታሳብዱኝ ነው። በቃ ይህን ቤት ለቅቄ ልሄድላችሁ አለች። ከዛም ቁጭ በይ ብሎ እጇን ያዛት። እኔን እየጠረጠርከኝ ነው አለችው። እየጠረጠርኩ ሳይሆን በደንብ መረጃለኝ አንቺ እንዳገሻት የህይወት ልጅ አላት። ከዛ እኔ አላቅም አለችው። እንግዳውስ ይህ ሁሉ በሙሉ ይሄን ስራሽን ሙሉ ቤተሰቡ ማወቅ አለበት። ቆይ ግን ምንድን ነው ምንድን ነው ያስነኩሽ? ምንድን ነው ይሆን ይህን ሁሉ የምታደርጊበት አንድ በትሽ ማላቅ ሰው የሆንሽ ነው ሳሮን አላት። እኔ አይደለሁም አላቅም አለችው እንግዳውስ፣ መረጃ ስላለኝ ሁሉንም አሳያቸዋለሁ አላት። ተነከጠች፣ ተብረከረከች፣ ከዛም ፌንት ብላ ወደቀች። ኧረ እባክሽ አሁንም ድራማሽን እየሰራሽ ነው፣ ያለችበትን ተናገሪ አላት። ከዛም አሁንም እንደዛ እያመመኝ ነው ሳሚ፣ እያመመኝ ነው ብላ እዛ አልጋው ላይ ወደቀች። ከዛ አንቺ የምረሽ ነው እንዴ ሳሮን ሳሮን አለና ቆይ ውሃ ላምጣልሽ ብሎ ሄደ ከዛም ሳሮን አውቃ እንጂ ምንም አልሆነችም እንግዲህ ሩትና ሩትና ሂዊ ደግሞ ሳሎን ቁጭ ብለው ቆይ ግን ለምንድን ነው የሳሮንን መጥፎ ስራ ልትደብቅላት የፈለግሽው አለች ሂዊ ከዛም ሂዊ እናት አዳምላ ድርግ በሰዓቱ ዳዊት ህመም ላይ ነው። በህመም ላይ ህመም ብጨምርበት ምን እንደሚፈጠር አይተሻል። ስለዚህ ምን ላድርግ አለቻት። ከዛም ምን አለች አዎ አለች። ከዛም በጣም በሚገርም ሁኔታ ለነገሩ፣ እውነትሽን ነው። እኔም ቢሆን ይህን ነው የማረገው አለች። ከዛ ዳዊት ብቅ አለ። ምን ሳሮን አንቺን የወጋች ሳሮን ናት አለ። ከዛም ወንድሜ አይደለችም አለችው አይ እሷን ለመውጋት አልነበረም እኔን ለመውጋት ነበር እሷ መሀል ስትገባ ነው የወጋቻት አለች በጣም አንቺስ ብኮኝ ቢላዋ ለሽንኩርት መክተፊያ እንጂ የተገዛው እኛን ሰውን ለመውጊያ ነው እንዴ አንቺስ ሰው አይደለሽ አለ በቃ ተፈጥሯል ዳዊት አለች ከዛም ሁሉንም ነገር ጎየትናት አሁን ሲል ታረጋጋ ቢሉትም ጣራት ለምንድን ነው ህይወት የወጋሽ? አስላትም። እሷን ለመውጋት አልነበረም ወንድሜ ተረጋጋ፣ እና ህይወትስ ብትሆን አላት። እሷንማ ግድል ለማድረግ ነው የምፈልገው። ገና ደግሞ አሳያታለሁ። አንተ ምናገባ አለችው። ከዛ ዳዊት በጥፊ ደረገማት ሳሮን፣ ሳሮንና ጥላ ሄደች። አሁን እንግዲህ በጣም በሚያሳዝን ሁኔታ መድሃኒቱን ሳሚ እኪሱ አድርጎት ነበር። ስልኩን ሲያወጣው ዳዊት የተመረዘበት መድኃኒት ከስልኩ ዱብ አለ። ከኪሱ ዱብ አለ። ከዛም ደነገጠ። ምንድ ነው አለው። ከዛ ምኑ አለ ይውልክ እኔ የተመረዝኩበት መድኃኒት ነው ይሄን ነገር ያረግከው አንተነህ ማለት ነው አለ ይውልክ እኔ አይደለሁም ያደረግኩት፣ ግን ደግሞ ኪሴ ጨመርኩት ኪሴ እንዳያስኩት እረሳሁት አለው። ከዛም በፍጹም አንተው ወደማ ልታሳብብ ነው ሲለውም፣ ይኸውልህ ህዌ ሻንጣና ያገኘውት አለ። ከዛም ህዌ መሀል ገባች፣ ነው ምንድን ነው የተፈጠረው? ቆይ ምንማችሁ ነው እናንተ ለምንድን ነው እንደሰለጠነ ማታወሩት ያማችኋል እንዴ? አለች ከዛም፣ እየሰለጠነ ነው ያልሸው አለ። ከዛም፣ እንዴ በቃ እኔ ላይ እንደፈለክ መሆን አችልም ካመንክ አመንክ ካላመንክ የራስ ጉዳይ የፈለግከው ማምጣት ትችላለ፣ እዚህ እንዳልዘርረ አለ ሳሚ። ከዛም ዳዊት ደግሞ አንተ ነህ እኔን የምዘርረው? ማንም እኮ ዘርሮህ እና ደብድቦ ነው የምትመጣው እዚህ አፈር ደም እንዳላበለህ አለ። ከዛም አረ ተረጋጉ በቃ የራሳችሁ ጉዳይ ወይም ቤቱን ለምን የቦክስ ቤት አንከፍትላችሁም አላበሳችሁትም? አለችው ሂዊን፣ አክበሬ እንጂ እዚህ ደረግምህ ነበር አለ ሳሚም። ከዛ ይውል ሳም፣ ዳዊት ተረጋጋ፣ መድኃኒቱን ያገኘው እኔ ቦርሳ ነው፣ ስለዚህ እኔ ደግሞ አላደረግኩትም አለችው። እኮ ባንቺ እያሳበበ ነው አላት። ከዛም ይውል ካመን ካመንክ አንተ እንደታመምክ ልብስ ለወስድልህ ስመጣ የህዊ ቦርሳ አለ እሱን ይዘህ ከዛም የህወን ፖርሳ ሳመጣው ይሄን መድኃኒት አገኘሁ። ህይወትን ወዳው ጠይቂያት። ልክ አንተ እንደ ጨፍኩብ ጮኸባት ነበር። ይሄ ደግሞ እሷ አላደረገችውም። ሌላ የሆነ ሰው አለ ቤታችን ውስጥ አለ። በፍጹም ወደ ማንም አታታል አታላክክም ብሎ ዳዊት መጮኸ ጀመረ። ከዛም በቃቸው ብላ ሩት ይገላገለቻቸው። አይ ገርምም እንግዲህ፣ በጣም በሚያሳዝን ሁኔታ ሳሚ ደግሞ ሩትን መከታተል ጀመረ። ሩት ይህ ህይወትን ልጅ ደብቃታለች። ቤት ውስጥ ይዛት ተመጣችና ለህይወት ሰርፕራይዝ ብታደርጋት። ሳሮን ዝም ብላ የምትቀመጥ ሰው አይደለችም፤ ትወስድባትና ልጇን ድጋሜ ታግታታለች። ስለዚህ ሩት ደግሞ ለልጅቷ መቀመጫ ማዘጋጀት ነበረባት ግን ሳሚ ተከታትሎ ሁሉንም ነገር አወቀባት። ያሳዝናል። ሩት ግን መልካም ሰው ናት። እናም በጣም በሚያሳዝን ሁኔታ በህይወት ላይ ሳሮን አሁንም ትጫወታለይ። አይን አውጣ፣ አሁንም አፍጥጣ ትከራከራለች። ግን ሩት ከጎኗ ስላለች በጣም ደስተኛ ናት። ግን ሩት ለምንድን ነው እኔና ዳዊት እንድንዋደድ አልፈለግሽው አለቻት እንደ ፍቅረኛ ስላለችው ነዋ አለች። እሺ ማነች? ፎቶ አለሽ? ታሳይኛለሽ አለቻት። አዎ ቆንጆ ናት አለ። ህይወት ልክ ነሽ፣ ለነገሩ ለዳዊት አልመጥነው ማለች። ቻናሉን ሰብስክራይብ እያደረጋችሁ